በማታስቢው መንገድ ባላሰብሽው ቀን እንደዚህ አይነት ሰርፕራይዝ ሲደረግ ምን አይነት ደስታ እንደሚሰማው እንግዲህ እኔ በስማም በጣም ነው ደስ የሚለው። እና በምትሄድበት ሁሉ ያው የሰው ፍቅር ካላችሁ መቼም ነገ ዛሬ አይልም። ሰውን ለመውደድ ሰው መሆን በቂ ነው በሚለው እንግዲህ ልብላች ማን ዘላለም፣ እንግዲህ በጣም በጣም በጣም እንግዲህ ከሄደ ሳምንት አልሆነውማ ግን እኔ ግን በጣም ብዙ ቀን ነው የሆነብኝ፣ እውነት ለመናገር ያው ተለተሎ ተለተሎ ሲመጣ እዚህ ስለለመድ ነው። አሁን ላይ ሳምንቱን አሁን እየሆነው ነው። እንግዲህ አገሩ የሚሄድበት እንግዲህ እያንዳንዱን እያሳየ በእያንዳንዱ እንትን በቃ ሙሉ ሰዎች አሉ። እንግዲህ በየሚሄድበት እንግዲህ የእነሱ ተከታይ የሆኑ እኔ አገሩ የት ነው የት ነው እያላችሁ እየጠየቃችሁኝ ነበረ። መናገር እችላለሁ፣ አልችልም አይ ዶንት ኖው ግን ይቅርብኝ። ምክንያቱም ለሱ ደህንነት ሲባል አገሩን ባልነግራችሁ ደስ ይለኛል። እንግዲህ ከፈለጋችሁ ራሱን ጠይቁት፣ ኮሜንት ስር ይነግራችኋል። ከኔ ከምሰሙ ከራሱ ብሰሙ የተሻለ ነው ብዬ ነው። ቅርታ አድርጉልኝ የጠየቃችሁኝ ልጆች። አንዳንዴ ዝም ብሎ የሰው ቁጥር አይሰጥማ እኔ ባውቀው እራሱ የሰው ቁጥር ብዙ ልጆች ጠይቁኛላችሁ፣ ስልክ ቁጥር፣ ስልክ ምን እንትን ምናምን የፌስቡክ እንትኑን ምናምን ትሉኛላችሁ። እና ዝም ብሎ የሰው ልጅ አስፈቅደሽ ፈቃደኛ ከሆነ ምናምን ብትሰጭ እሱ ኦኬ፣ ችግር የለውም ግን፣ ዝም ብለሽ ስለምታውቂው ብቻ አንስተሽ የሰው ቁጥር መስጠት ትንሽ ለሱ የሚያሰጋ አስፈሪ ነገር ነው። ያው እነሱ ደግሞ ብዙ እንትን አለባቸው፣ ስለዚህ ለጥንቃቄ ያክል ነው። እንግዲህ ሀገሩን የምትጠይቁች ሰዎች በጣም ይቅርታ አድርጉልኝ። ለማንኛውም ዛሬ እንግዲህ በጣም ደስ ያለኝ የዘላለምን ሰፕራይዝ ያደረገው ወንድማችን ለምትሰጡ ሰዎች ለሰው ደስታ የሰውን ፈገግታ ሁልጊዜ እንትን የምትሉ ሰዎች በምትሰጡት እጥፍ እጥፍ አድርጉ ፈጣሪ ይስጣችሁ ነው የምለው የእውነት ሁል ጊዜ ምላውን ነገር የምትሰጡ ሰዎች ለተቸገሩ አይሉ ዘላለም እኮን፣ እግዚአብሔር ይመስገን። ያው ስጦታ ነው ስጦታ፣ የተቸገረ ምን ያለ አይባልማ፣ ይሰጣል። ስለዚህ ለዘላለም እንግዲህ የሰው ሀገር እንዳገሩ እንዲሰማው አድርጋችሁ እየተንከባከባችሁ ወንድማችንን ዘና ፈታ ለምታደርጉልን በውጭ ዓለም ያላችሁ የኢትዮጵያውያን ወንድም ምህቶቻችን እውነት በዘላለም ስምኔ በጣም በጣም ነው ማመሰግናችሁ ማለት ትወዳለሁ። በተለይ ሰፕራይዝ ያደረግከው ሰውዬ እጅግ በጣም ይገባዋል። አንደኛ ነገር ዘላለም እናሉወድ ይሄ ሳንስ ነው። እውነት ለመናገር ከሚሰሩት ስራ ከሚያደርጉት ሁሉ ነገር ትንሿ ገና የመጀመሪያ ትንሽ ስጠታ ናት ማለት ነው ያው እንደዛ ስላችሁ ደግሞ የሱጠታ ትንሽ አለው ምናምን ማለት አይደለም። የሱጠታ ለምን ትንሽ እንትን አይሆንም? ሁሉም ሱጠታ ከተባለ ሱጠታ ነው። ስለዚህ ግን ደግሞ ለከዚህ በላይ ይገባችኋል። በጣም በተለይ አሁን እንደውም ዘላለም እረፍትም እያደረገ ነው፣ ከጊዜ ጊዜ አይታችኋለሁ እየተሯሯጠ ብዙ ነገር እየሰራ ወንድማችን ነው ዘላለም አሁን ላይ ብዙ ጊዜ ልዑልን ባለፈው ድብርት ውስጥ ገብቶ ሳለ ለምን አታግዘውም? ለምን ትናትልም እያለን እኛ ያልሆነ የሆነ ኮሜንት እየጻፍነን ግን፣ እነሱ ግን እርስ በርሳቸው በውስጥ ችግራቸውን ፈተው በጣም ምርጥ ጓደኛ ስትሉ በጣም የሚርቅ ይመስለኛል። የእነሱ ፍቅር ደግሞ ለየት ያለ ነው እና እግዚአብሔር ነው የምላችሁ ልክ እንደ ልዑል እንደ ዘላለም አይነት ጓደኛ የትም አይገኝም የትም ብዙዎች እናያለን እኮ አብረው እየበሉ እየጠጡ፣ በሆነች በትንሽ ነገር ግን ሲሸሹሽ አንቺን ጀርባሽን ሲሰጡ ሲወጉሽ ምናምን አሳልፈው ለሌላ ሰው እንትት ሲሉሽ ነው የምታዩ። እና የእነዚህ ደግሞ ትንሽ እኔ ወጣ ያለ ነው፣ በጣም መተማመናቸው። ከምንም በላይ ሰው ጋር አብራችሁ ስትኖሩ መተማመን ካለ በቂ ነው በቃ። ከእናትሽ ልጅ ከሚቀርብሽ ከእናትሽ ሁሉ ነገር ሁሉ ነገር ምስጢርሽ ምንሽ የምታወሪ እኮ እውነት ለመናገር ጓደኛሽ ነው የሚቀርብሽ። ጓደኛሽ ነው ከወንድምሽ ይልቅ ጓደኛሽ ይቀርብሻል። እና ልውልና ዘላለም እንግዲህ እያሳለፉት ብዙ ነገር አይታችኋል። በጣም ፍቅራቸው አክብሮት፣ ሲከባበሩ ያላቸው እምነታቸው እና በጣም የሚያስቀና ነው። እና ዛሬ ዘላለምን እንደዚህ ሰርፕራይዝ ያደርጉት እኔ ምን እንዳልኩት አውቃላችሁ? ወይኔ አሁን ልውል ምን አለበት ውጭ አገር ሄዶ እንደዚህ እረፍት አድርጎ እንደዚህ በቃ አስደስተው ቢልኩት ምናምን አልኩኝ። እውነቴን ነው ምላችሁ ዘላለምን ይገባዋል። ሰርቷል፣ ደክሟል፣ ለፍቷል በጣም ይሄ ትንሹ ነው። ከዚህ በላይ ገና ገና ስጦታ ይቀጥላል። ገና ብዙ ነገር የተሳንትን የሚልላቸው ይመስለኛል እኔ ኢትዮጵያ ምያል ራሱ ከአንዴም ሶስት ጊዜ ተናግሬ ያለው የኢትዮጵያ መንግስት መሸለም አለባቸው ለነዚህ ጀግናዎች እያልኩኝ፣ እንግዲህ ድምጽ ሆኝ ያለው እንግዲህ በተቻለኝ አቅም ማለት ነው፣ አለም እንዲያውቃቸው፣ ጀግንነታቸው እንዲመሰከርላቸው ብዙ ጊዜ እየለፈለፍኩ ነው። ያው እንግዲህ ሰሜ የለም ነበረ፣ ማንም ሰው አልሸለማቸውም። እንግዲህ ዛሬ እንግዲህ በውጭ ሀገር ሄዶ በሀገሩ ልጆች ሰርፕራይዝ ተደርጎ ዘላለም በደስታ በደስታ በደስታ እንባ ሲያነባ እንግዲህ በጣም ይገባሃል። ሲጀመር ሲያንስህ ነው። ከዚህ በላይ ገና ገና ገና ብዙ ነገር ይጠብቃችኋል። እናንተ ያው አሁን ላይ እያንዳንዱን በተለይ አንዳንዶች ልጆች የዘላለም ጉዳይ የያዘው የአንዲት ሴት ጉዳይ እንዴት ሆነለት ምናምን እያላችሁኝ ብዙዎቻችሁ አያለው ቪዲዮ ግን፣ እኔ ደግሞ አሁን ትኩረት የሁሉ ነገር አቤል ላይ ነው። አቤል ትልቅ ችግር ውስጥ እንደገባ ታውቃላችሁ። በሱ ነው አሁን ላይ በተከታታይ ቪዲዮ የምሰራላችሁ። ከዛ ውጭ በዘላለም ደግሞ ምን እንዳለ አጣርቼ የሚያስፈልግ ከሆነ ደግሞ እኔም እለቅላችኋለሁ ቪዲዮ። ግን ደግሞ ከኔ ይልቅ ደግሞ እሱ በጣም ሞር አዲሱ ወንድማችን በዘላለም እንትን ተተክቶ የሚሰራ ልጅ አለ። እሱም በየቀኑ ቪዲዮ እየሰራ ነው፣ ግን እይታው በጣም ቀዝቅዟል። እንደ ዘላለም አይደለም። ዘላለምን ሲመጣ ላይክ ታደርጋላችሁ። ይሄ ልጁ አዲሱ ልጅ ደግሞ አታደርጉም እናንተ። ግን አረሽም ምን አለ እስከሚመጣ ድረስ ሶስት መቶ ሺህ አስገብተን ብንጠብቀው ሰብራይዝ ብናደርገው፣ ትንሽ ነው የሚቀረው። ሰብስክራይብ አዳዲስ ሰዎች ሼር፣ ላይክ እያደረጋችሁ ከውጭ ወደ ኢትዮጵያ እስከሚመለስ ድረስ ሶስት መቶ ሺህ አስገብተን ብንጠብቀው ዘላለምን በጣም በጣም ደስ ይለዋል። ይሄ ራሱ ትልቅ ስጦታ ነውና ሰብራይዝ እናደርገው። ፕሌስ ጋይስ ሼር አድርጉ ቪዲዮውን። ሼር፣ ላይክ ካረጋችሁ ቫይረል ከወጣ ብዙ ሰው ያየዋል። ለሰብስክራይብ በዛውም ልክ ይጨምራል ማለት ነው። እና አብዛኛው ሰው ገብቶ ነው የሚወጣ። አይቶ ገብቶ ላይክ አድርጎ ነው ሰብስክራይብ ብዙ ሰው ይረሳል። እና ሰው እንደሚያየው አይደለም። ሰው አይገባም ማለት አይደለም፣ ይገባል። ያ ያህል ግን ለምን እንደሆነ አላውቅም ይረሳሉ። ምን ይሁን አላውቅም። ለማንኛውም ሰርፕራይዝ ብናደርገው ደስ ይለኛል። እንግዲህ መቼ እንደሚመለስ ደግሞ እንግዲህ በቅርብ ቀን የሆነ ነገር ከሰማው መንገደኝ መምጣት አይቀርም። በሱ ጉዳይ እንግዲህ ዘላለምን እንኳን ደስ አለህ ይገባሃል ወንድማችን እያላችሁ በኮመንት ስር ሁላችሁም የዘላለምን የምትወዱ ዘላለምን የምትወዱ ሰዎች የዘላለምን ፍቅር መቼም እንደናፈቃችሁ አልጠራጠረም። አንድ ሳምንት እየሆነው ነው። ተናፍቋል እያላችሁ እንግዲህ መቼም ያው የለመዳችሁት ሰው እንደዚህ ሲጠፋ ሲል ቅርቅር ይላል። በጣም ያው እንግዲህ በሀገሩ በሰላም ወደ ሀገሩ እንደሚመለስ ደግሞ ሁላችሁም በጸሎት ሁላችሁም እንግዲህ የሚለቁትን ቪዲዮ ደግሞ ላይክ፣ ሼር እያደረጋችሁ እንግዲህ ወንድማችን ዘላለምን እኳ እንደሳለ ይገባሃል እያላችሁ እንግዲህ ኮሜንት ስር ጻፉለት። እንግዲህ ደግሞ አሁን ደግሞ ስለ አቤል ደግሞ አንዳንድ ነገር ልበላችሁ በዚሁ አጋጣሚ የዘላለምን ከነገርኳችሁ ማለት ነው። ዋነኛው ግን የመጣሁት የዘላለምን ደስታ ልነግራችሁ ነው። ሰርፕራይዝ ስለተደረገ ወንድማችን በውጭ አገርም በሀገር ውስጥ ምን ያክል ሰው እንደሚወደው ልነግራችሁ ነው የመጣሁት። ሞር ደግሞ እንግዲህ አሁን ደግሞ አዲስ ልል ማን ነው አቤል። እንግዲህ በተከታታይ እንግዲህ የእነዚህ ሰዎች ጉዳይ እያጣራ ነው ያለው። በዚህ አጋጣሚ ደግሞ በዘበኛው እንትን ደግሞ ብዙዎቻችሁ መታሰር አለበት እያላችሁ እንግዲህ ብዙ ነገር እንትን እያላችሁ ነው እና ሰው ዝም ብሎ ይታሰራል። ምን ተገኘበት ወንጀል ወይ የሆነ ወይ አሻራ ወይ ምን? እሱ እኮ ነው በሐሰት እየመሰከረ ያለው እና ያበበ ነገር እያበቃለት ነው። ስለ አበበ አትጨነቁ፣ ምክንያቱም አሁን ላይ ሁሉም ነገር ውሸት፣ ድራማ፣ እንደ ስም እየሰራ እንደሆነ እንግዲህ አቤልም ከሚናገረው ነገር ሁሉ እያየ ምን አይነት አስመሳይ ልጅ እንደሆነ በጣም ሲቅለሰለስ እንደዚህ እንደምናየው አይደለም። ከነገራችን ላይ አበበ የሚባለው ሰውዬ እንደሚታየው አይደለም በሊያ የተሞላ በቃ አድርግ ያለችውን በሙሉ የሚያደርግ ሰው ነው። አንዳንዴ በሱም ልፍረድ አልፍረድ አላውቅም። ብቻ እኔ እንጃ የስራውን ይስጠው አልለውም፣ ይስጠው ግን፣ ምክንያቱም አቤል በማያውቀው ችግር ውስጥ ከቶታል። ችግር፣ ትልቅ ችግር ውስጥ ነው የከተተው እና ሊያም የተባለችው እንግዲህ በቅርብ ቀን እንደምትያዝ አልጠራጠርም። አሁን ላይ የእሷ ሰዎች የተባለ እያንዳንዱ እየተለቀሙ ካሉበት ኬት ኬት እንደሚያመጧቸው። እኔ በጣም የገረመኝ አንድ ነገር የአበበ ወንድም የተባለው ሰውዬ የት አባቱ ገባ? እሱ እኮ ባለፈው የመጀመሪያ ጊዜ በጣም ትልቅ ማስረጃ ያለው እኮ ከሱ ልጅ ነው የአበበ ወንድም በጣም ያቃል። ለምን እሱ እንደጠፋ አላቅም። ማንም ሰው እንግዲህ እስር ቤት የገባ የለም እስካሁን ድረስ። ይህ ያገኛሉ፣ ይይዛሉ፣ ያስለፈልፋሉ፣ ይለቋቸዋል። ስለዚህ ያኛው ደግሞ በደንብ መጣራት ያለበት ይመስለኛል። ወንድሙ ወንድሙ፣ እናቱ፣ እህቱ፣ ሁሉም እያንዳንዱ እየለፈለፉ ነው፣ እንግዲህ እውነትን እያወጡ ነው። አቤል ደግሞ በቅርቡ ነጻ ይወጣል ብዬ አስባለሁ። ብዙዎቻችሁ ደግሞ ልዑል ተረጋጋ ተረጋጋ ተረጋጋ እያላችሁ ነው። በጣም ትኩረት እያረጋችሁ ነው። አቤል ማን ነው ልዑል ላይ። ልዑል እንግዲህ በተቻለው አቅም እያገዘ ነው። እኔ የሚታየኝ እየሰራ ነው ያለው ወንጀለኞችን እያወጣ ከጀርባ ሆኖ ብዙ ነገር እያገዘ ያለው ዋነኛው ልዑል ነው እንደ እውነት ለመፍረድ ከተባለ ግነት ብዙዎቻችሁ ግን ልውል በጣም አቤልን እንደሚጫነው እየተናገራችሁ ነው፣ በኮሜንት ስርም እያየዋችሁ ነው። እና ያው እውነትን ነው ልውል አቤል ስለሚቀርበው ጓደኛው ስለሆነ ምናምን አይደለም፣ ለሀቁ ለማተቡ ነው። እሱ እውነትን ነው የሚናገረው። የሚናገሩትን በእንትን ደግሞ በየእንትኑ እየሰማ ነው ያለው። ስለዚህ እኔ የልዑል ጥፋት ምንም እየታየኝ አይደለም። እኔ እንግዲህ አላውቅም፣ ለእናንተ የታያችሁን የምን ማለት አልታየኝ ይሆናል። የዚች ጉደኛ ሴትየው ሊያ የተባለች ሴት መቼም መቼ እንደሚያልቅ ባላውቅም፣ በየጊዜው አዳዲስ ሰዎች እየመጡ ነው። ከየት ከየት እንደሚያመጧቸው ራሱ አላውቅም እውነት ቀንም ሌሊትም ነው እንዴ የሚሰሩ? ምንም እረፍት የላቸውም። ሰዎቹን ከየት ነው የሚያመጣቸው ደግሞ? ስለ ሊያ የማያውቁት የማያውቁት ነገር የለም። የሚያወሩት እንትን የሊያን ጉድ ተወድቶ የማያልቅ አይደለም። የሚመጣው ሰው ሙሉ። እንግዲህ ምን አይነት እንትን ብትሆን ነው ይቺ ሴት? እንግዲህ እድሜዋ እንትኗ ስታት በጣም እንትን ናት። ሌላ ደግሞ ምንድን ነው ያላችሁት? የአበበ እናትና አበበ እህትየው አይመሳሰሉም። ይሄ ምንድን ነው? በማድንጎ ቤት ያሳደገቻቸው ልጆቿ ነው የሚመስሉ እንጂ የወለደቻቸው አይመስሉም ብላችሁ እየተከራከራችሁ ነው። እኔ እንግዲህ እሱን አላውቅም፣ ምክንያቱም በቦታው ሁኜ እንትን ስላላረብ ምንም ማቀው ነገር የለም ግን እኔም መልካቸው እንትናቸው ሳይ በፍጹም እናታቸው አይመሳሰሉም። እሱን እንግዲህ መድህን ያለሚወቃ እውነት እኔ ራሱ ግራ ገብቶኛል። ምን ይመሳሰላል አይመሳሰል የሚለውን አላቅም። ብቻ እኔ እኳ አንዳንዶች ሰዎች ግን እንዴት ነው የምታዩት? በፈጣሪ እናንተ ናችሁ ያያችሁት እኔ ትዝ አላለኝ እናቱ እንደማትመሳሰል ወንድሙም እንደዛው እና ሶስታቸውም የተለያዩ ሰዎች እንደሆኑ ነው የጻፋችሁ ኮሜንት ስር እና ሲያስቀይ ነበረ። በተለይ አንድ ሶስት አራት ልጆች የጻፋችሁት ኮሜንት በጣም በጣም ወዳይ ስቆያላ ያገሬ ሰው እንደው ኧረ ተው እናንተ ሰዎች ተው ኧረ አታስቁኝ። እና እግዚአብሔር አምላክ ልዑላችን ማነው፣ አቤላችን ነጻ ያውጣልን እያላችሁላችሁ በጸሎት አስቡት። በቅርቡ ደግሞ እንግዲህ ታውቃላችሁ በጣም በጣም የዚህ ልጅ ነገር እንደዚህ እንዳለቀሰማ አይቀርም። ወንድ ልጅ እንደዚህ ሲከፋው በጣም ነው እንትን የሚለው። እና የእውነት አምላክ አንድ ቀን ደግሞ እውነቱ መውጣቱ አይቀርም። ይሄ ጉደኛ የሆነ አበበም ሆነ ሊያም ሆነች እንግዲህ ከገቡበት ጉድጓድ እየገቡ እንግዲህ እውነትን እንዲያወጡ መገረፍ አለበት። ይሄ ማነሱም አበበ ግን እንደ እንቁላል እየተንከባከቡት ምግብ እዛው እየቀለቡት ነው ያሉት። እና ተገርፎ እውነትን እንዲያወጣ ማድረግ ይችላሉ። ሰው በክብር ካልተናገረ እንደ አህያ መደብደብ አለበት። አስረግጬ ነው ምናገር። እን ክብር ካልወደደለት ጭራሽ አይኑን አጥቦ እኮ በአሰት እየማለ ነው። ባለፈው አንድ አለ፣ ዛሬ አንድ አለ። የሰው ልጅ ቃሉ አንድ ነው። እንዴት ነው በየንትኑ እንደንትን የሚቀየረው? ነው ግራ ነው የሚያጋቡት የእውነት በጣም ነው ግራ የሚያጋቡት ለማንኛውም እንግዲህ ዛሬ ስለ አቤልብሳ ያወራን ላይሆን የመጣሁት ስለዘላለም ዘላለም ሰፕራይዝ ስላደረጉት ልነግራችሁ ነው። እንግዲህ መግቢያ ላይ እንግዲህ አረግላችኋለሁ አጠር ያለችው ቪዲዮ የዘላለምን ደስታ ታያላችሁ። እንግዲህ ለማንኛውም የመወዳችሁ የማከብራችሁ ሁላችሁም ላይክ፣ ሼር እያረጋችሁ አዲስ ሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ስትጀምሩ ፕሊስ ላይክ አድርጉ እናም ፍቅራችሁን እንኳን ደስ አለህ እያላችሁ ለዘላለም እንግዲህ ደስታችሁን ኮሜንት ስጻፉልኝ። በተረፈ በሌላ ቪዲዮ እንግዲህ እስከምንገናኝ ድረስ ደህና ደህና ሰንብቱ። ሀገራችሁ ኢትዮጵያ ሰላምና ፍቅር ያምጣልን እያልኩኝ ሰላማችሁ ይብዛልኝ ባይ